ሴት ቤቷን አየች፣ ሴት ጸለየች፣ ሴት ሰገደች ማለት ትዳሯን አዳነች ማለት ነው። ለምን እሷ ላይ ሆን ጡት እሷ ላይ ነው፣ አፍረተ ስጋ እሷ ላይ ነው፣ ልጅ የምታሳድገው ማህፀን እሷ ላይ ነው፣ ሁሉ ነገር እሷ ላይ ነው። የቤትም እመቤትነት አብዛኛውን ነገር ሰይጣን እኮ ዘፍጥረት ስድስት ላይ የሰውን ሴቶች ልጆች መረጡ ይላል። አጋንንት የሰውን ሴቶች ልጆች መረጡና አገቧቸው ወለዱ። ልዩ ፍጥሯን ተወለዱ ነው የሚለው ልጆቻችሁ ልዩ ፍጥሯ እንዲሆኑ ትፈልጋላችሁ። አጋንንት ማንን ነው ወደዷቸሁ ያሉ ሴቶችን ነው የሰውን ሴቶች ልጆች ወደዱ ይላል። ስለዚህ ሴትን በመቆጣጠር ትዳርን ማፍረስ ይችላል። ሴትን በመቆጣጠር ትዳርን መቆጣጠር ይችላል። በአንጻሩ ደግሞ የእግዚአብሔር መልአክ መጥቶ አንቺን ሲቆጣጠርሽ በትዳርሽ እንዴት አድርጎ እንደሚመራው አስቢው። ባልሽ ስራ ሲውል አንቺ ቤት ቤት ከሆን ሻማ ብርተሽ ሰላም አውለው ስትይ፣ ቆጣ ቆጣ ሲል አይዞ ይሄ ነው በቃ ችግር የለውም ራስን ራስና ቅቤል ቀባ እ ቅባት ልቀባ ምን ደስ የሚበላ ምናምን ብሎ ያንን ሰው ብርድ ማድረግ መቼ መሰላችሁ ባላችሁ ትዝ የሚለው እንደዚህ መልካምነታችሁ ስትጣሉ ብቻ አይደለም። እናንተ ስትታመሙ፣ ራቅ ያለ ቦታ ስትሄዱ፣ የሆነ ቦታ ስትሄዱ የእናንተ መልካምነትም ትዝ ይለዋል። ሁልጊዜ በጸባ አይደለም ትዝ የሚለው። ከዛ ደግሞ ሲቆጣ እናንተ ስታበርዱት ሁሉ ነገር ከበረደ በኋላ ቁጭ ብሎ ስለእናንተ ነው የሚያስበው። እኔ እኮ እንደዚህ ብዬ ስመጣ እንደዚህ አበረደችኝ፣ እኔ እኮ በቃ የተባረከች ሚስትን ያገባሁት ይላል። እግዚአብሔርን በእናንተ ያመሰግናል። ስለዚህ በተሻላችሁ መጠን እናንተ ላይ ፈተናው ስለሚበዛ ጸበል ቦታ ላይም አስር ሰዎች ከጮሁ ከአስሩ ስምንቱ ሴቶች ናቸው ይባላል። በፐርሰንት ሲሰላ አስር ሰዎች ቢጮሁ ጸበል ገብተው ስምንቱ ወይም ሰባቱ ሴቶች ናቸው። አብዛኛውን የሚቆጣጠሩ እነሱ ነው። ዳላቸውን እያሞናደሉ ቢሄዱም እነሱ ላይ ገብቶ ነው። አርቲፊሻል የሚባል ነገር በሙሉ መጠቀም የሆናችሁት በዚህ ምክንያት ነው። ተይዛችሁ ነው፣ ወዳችሁ አይደለም። ጸባያችሁ ሁሉ ነገራችሁ እንዳለ ተቆጣጥሮታል ዲያብሎስ። እስኪ ዝም ብላችሁ ራሳችሁን ቼክ አድርጉት። ለእግዚአብሔር የሚመች ህይወት ነው ያላችሁ ውስጣችሁን እስኪ ውስጡን ለቄስ የሚባል ነገር አለ። እስኪ ውስጡን ለቄስ የሚባለውን እስኪ ቼክ አድርጉት። ወንድምሽ ንቅሳት ነበረበት? አለበት። አዎ መምህር፣ የሚገርመህ ጓደኞቼም ትንቅሷል፣ እሱም እጁ ላይ። ስለዚህ የንቅሳት መንፈስ የዝሙት መንፈስ ይስባል ናቸው። እኔ አሁን ብዙ ሳስተምር ንቅሳት የዝሙት መንፈስ ይስባል ብዬ ነው የማስተምረው እንጂ ዘማዊ ናቸው ማለት ይከብዳል። ግን የዝሙት መንፈስ ከሳበባቸው ደግሞ ዘማዊ መሆናቸው አይቀርም። ስለዚህ የሚልከሰከሰው ከዛም አንጻር ነው። ወንድማችን ስለ እንትን ውቅራትና ንቅሳት በደንብ አርጎ ነግሮናል። ባለፈው ከትናንትና ወዲያ ሳስተምር ሁለት ማን መቼ ዕለት ነው? ሐሙስ ዕለት ነው። ስለ ቀለበት ሳስተምር ነበረ፣ በብር ቀለበት የሚደገም ድግምት ማለት ነው። እና ይሄ ንቅሳትና የብር ቀለበትን አስተባብሮ የሚይዙ አሉ ብዙ ጊዜ በተለይ መርጌታዎች፣ ደብተራዎች ከሆኑ በዝሙት ወድቀው ድቁናቸው ክህነታቸውን የሚያጡት በዚህ ነው። ከቀለበት ጋር ያለው ሪሌሽን ምንድን ነው? ንቅሳት ከሌለው ደግሞ ቀለበት እና መናፍስት ወይም ቀለበትና ተዋርሶ ምንድን ነው የሚያገናኘው? አሁን የሚገሩት ነገር ቀለበት አብዛኛውም በተለይ ሶስት አይነት ቀለበት ነው ያሉት። አሁን ለብዙ አይነት ነገር ነው ግን እንደ የሁኔታው በአብዛኛው ለግርማ ሞገስ እና ለህዝብ መስተፋቀር ነው የሚደረጉት አሁን የሚገርም ነገር ሶስት ቀለበቶች አይነት ሲኛለት አንደኛው የሚደረጉት የሚደረግባቸው ማለት ነው፣ ነሀስ የነሀስ ቀለበት የነሀስ አለ የነሀስ የሚባሉ ይሄ አንደኛው። ሁለተኛው ደግሞ ብር ቀለበት ነው። ሶስተኛው ወርቅ ነው። እና ሲደረጉ ደግሞ አብዛኛውም መለያቸው የሚገርም ነገር ሁለት አይነት ቀለበት ነው ያሉት። አሁን ሶስቱ የሚሰሩበት ማዕድን ማለት ነው እነዚህ ማዕድናቸው ናቸው። አሰራራቸው ደግሞ ሁለት አይነት ነገሮች አሉ። አሁን በትክክል የምትለዩበት ልክ ቀለበታቸው ላይ እጃቸው መለያው መለየው ማለት ነው። አንደኛው ኖርማል ይሄ የባህላዊ ቅጥቅጥ ይሆናል። እሺ ባህላዊ ማለት ይሄ በአገር ቤት ሰራተኞች የሚቀጠቅጡት ይሄ ድንቡሎ መታከለ ይሄ ድንቡሎ ይሄ ድንቡሉ ነገሮች ብር ቀለበት እሱን ተቀጥቀጦ ነው የሚሰራው። የሚገርምህ ይኸው ማሽን የገባ አይሰራም። የሚገርምህ ነገር የነወቁት ማሽን የገባ እንዴት እንደሚሰራ በተለያየ ነገር ደግሞ አሳያቸው እነግራቸዋለሁ። የባህላዊ ይሄ ድንቡልቡሉ ኖርማሉ ከማዕድን የተነሳው አብዛኛው የሚፈልጉት ይሄ ከ- ዋናው ማዕድኑን ይሄ ብር ብሩን ማለት ነው፣ ይሄ ነሐሱ ወርቁን ማለት ነው እና ያ ነገር ማሽን ሳይገባ በባህላዊ ነገር ይቀጠቀጥና መቀጥቀጡ ደግሞ በእጃቸው ላይ ትለዩታላችሁ። እጃቸው ላይ የባህላዊ ባህላዊ ቅጥቅጥ መሆኑ ገብቷሃል? እየሰማሁ ነው፣ በጣም ገርሞኛል። ይህ ባህላዊ ቅጥቅጥ አለው ሲቀጠቀጥ፣ ደግሞ ማሽን ያነካው እንደሆነ እጃቸው ላይ ትለዩታላችሁ። የአስማት ከሆነ ድንገራችሁ አንድ ይሄ ነው። ሁለተኛ ደግሞ ፈርጥ ይበዛበታል፣ ፈርጥ ይበዛበታል። ከውስጥ ደግሞ ፈርቅ ነው ይባሉ ፈርጥ ልክ ነህ። ፈርጥ ጌጣጌጥ ማለት ጌጣጌጥ ይበዛበታል። ጌጣጌጥ ይበዛበታል። ከውስጥ ደግሞ ይጻፍበታል። ያ ከውስጥ ይጻፍበታል እና ከውስጥ ይጻፍበት ከላይ ከሆነ አሁን ለምሳሌ አብዛኛውን በግራ በትንሿ ጣት ይደረጋል። በጠቋሚ ቀጣት እንደባለፈው እንደዋራ ነው፣ በዛ ይደረጋል። በእንትን ግን ይሄ ይሄ በአብዛኛው ብር ይህ ምንድን ነው? የትዳር ቀለበት ላይ የሚደረጉት ቀለበቶች አሉ። በነዚ አብዛኛውም አይደረግም። የሚገርምህ ነገር ዘጠና ከመቶ ማለት ነው፣ በነዚ አይደረግም። እንደዛም ተደርጎ አይሰራል። በማሽን መስራት ነው ያልፈለጉት። ለምንድን ነው? ምናልባት ትርጉም ይኖረው ይሆን? ወይም ደግሞ ደብተራው ራሱ ይሄንን ድግምት የሚያስደግመው ደብተራ ከቀለበት ሰራተኛው ጋር ቁጭሎ ነው ይሄን እንዲያርገው እያሉ የሚያሰራው። አዎ ግብሩ ነዋ፣ ግብሩ ይጠይቃል። አሁን ገቢር የሚለው ባለው እኮ ገቢር ማለት እኮ ልክ እሚያዝሃል ያዝሃል ያዝሃል፣ አንደኛ ነው። ሁለተኛ ደግሞ ልክ ከተማ ላይ ያሉት እጽዋቶች እንደሚባሉት ከተማ ላይ አሁን የሚገርምህ እጽዋቶች ምንም አይሰራልህም። በዛ ይላሉ። የሚሰራው በምንድን ነው? ስትበላቸው፣ በበረሃ ላይ ባሉት፣ በዱር ላይ ባሉት፣ ሩቅ ባሉት ከሰዎች ልጆች ተነጥለው ያሉ ዝም ብሎ በተፈጥሮ ብቻ ዝናቡን በዝናቡና በተለያዩ ነገሮች በወንዞች በተለያዩ ያደጉ ማሉ ሽንት የማይሸናባቸው ነው የሚላሉ የሚገርፍ ነገር መስፈርታቸው፣ እነዚያ ልክ እንደዚያ ንጹፍ ነው ለማለት ነው። የሚገርፍ ነገር ግን ምን ያክል ፈቃደኛ እንደሆኑ ለማሳየት ነው። አጋንቱ ለማዋቂያ ነው። ምን ያክል ፈቃደኛ ናቸው እያለ ነው አጋንቱ። የሚገርፍ ነገር ፈቃዳቸውን ብቻ መስጠታቸውን የሚፈልገው ማለት ነው እሱ። መስጠታቸውን ነው የሚፈልገው እሱ ምን ያክል ፍቃድ ያቸው ነው ፍቃደኛ ናቸው። ምን ያክል ይሉኛል ፕሮሰስ ውስጥ ምንም ለእሱ የሚጠቅመው ነገር የለም። ምንም የሚጠቅመው ነገር የለም። ምንም የሚጠራው የሚገርም ነገር ገና እጽዋቷን ለመነሳት እንትን ሊቆርጥ ገና ሊሄድ ፊት እዛ ቦታ ነው የምትገኘው እያለው ቀርሞ እኮ እሱ ገብቶበታል። የሚገርም ነገር የግርማ ሞገሱ ገብቶበታል ተቀምጧል እሱ ላይ መንፈሱ። ግን እሱ ምን ያክል ፍቃደኛ ብሎ ነው የት ቦታ ድረስ ርቀት ድረስ እንደሚሄድ ለማሳወቅ ለማየት ነው። እንደየግሩ ደግሞ እሱ ይሰራል እኮ። የሚገርም ነገር። እና ይህን አይነት ነገር አለ። እና ፈርጥ እንትን የበዛባቸው ቅርጻ ቅርጽ የበዛባቸው ናቸው። ጣቶች ደግሞ አብዛኛውን ብያለው፣ በግራ ጣት ነው የሚደረገው በግራ እጅ ነው። ቀኝ እጅ ላይ አይደረግም። የሚገርም ነገር፣ ቀኝ እጅ ላይ አይደረግም። ቀኝ እጅ ቀኝ እጅ ላይ ምን ቀኝ ታካለ ሌላ ነው የእግዚአብሔር መንገድ። ምሳሌው ሌላ ቀኝ። የሚገርም ነገር፣ ምሳሌ ሌላ ስለሆነ የግራን እጅ ነው የሚጠቀሙት። የግራን እጅ ሆኖ ደግሞ ከትንሿ ጣት ላይ ነው የሚደረገው። ቀጣይ ደግሞ ጠቋሚ ጣት ላይ ነው የምድር እንት ደግሞ የትዳር ቀለበት ላይ አይደረግም። ይሄ ነገር አብዛኛው ተጋዞቹ የትዳር ቀለበት የሚደረግባት ማድረኛ ጣት እቺ ረጅማ እና ጠር ያለ ጫጥ ገበች የትዳር ቀለበት የሚደረግባት ላይ እነሱ ላይ ምናምን ጭራሽ ይ አይ አያደርጉም እነሱ አይደረግም። ጠቋሚ ጣት ላይ እና እኔ ምን ነው ያየሁትን ነው የሚገርም ነገር፣ ሲደግሙ ነው የሚያደርጉት ወይስ ኖርማሉ፣ በህዝቡ መካከል ሲሄዱ ኖርማል ያደርጉትና ልክ ሲደግሙ ነው የሚቀይሩት ማለት ነው። አይደለም ከቤትም ሲወጡም ምን ሲወጡም ከጣታቸው ላይ ነው የሚያደርጉት። ጣታቸው ላይ አድርገው ነው የሚወጡት። ቀር ነው ግን የሚገርም ነገር፣ ብር ቀለበቱ ውሃ ላይ ይደረጋል። ውሃ ላይ ተደርጎ ነው የሚደግመው። ውሃ ላይ አንሳፎ ምን የሚደግማሉ መሬት እንዳይነኳው የሚለዋሉ በተለያዩ ነገሮች እንከባከቡታል። የሚደርስ ነገር ምክንያቱም እሱ የሚያዛቸው ምን ያክል በትንሹ ከትንሹ ጀምሮ እስካ ላይ ድረስ ምን ያክል ታዛዥ ናቸው የሚለውን ነገር ለማየት ነው። ምንም ልዩነት የለውም። የሚደርስ ነገር ምንም ታምር የለው ይላል እና እሱ በጠጠር ማድረግ ይችላል። ግን በቀላሉም ሌላ ቦታ ሳይሄዱ ምን ያክል ግን ማዕድናትን ገንዘባቸውን አውጥተው ላባቸውን አውጥተው ምን ያክል ይሄዳሉ ነው ወርቅም ሆነ እንቁም ከሆነ ያን ያክል ትዕዛዙን መፈጸማ ለመፈጸማቸው ዋጋ ከፍለው ሲሄዱ ለእሱ ምን ያህል ተገዢ መሆናቸው እንዲያውቁ ነው ማለት ነው። ተገዥ ለማወቅ ነው ውድ ነገሮች የምጠይቀው ለዛ ነው ማለት ነው። አዎ፣ እና ያን ነገር አለ እና ብር፣ ቀለበት ውድ የሚፈልገው ለዛ ከዛ የተነሳ ነው። ሌላው ደግሞ ከውቅራትና ከቀለበት ጋር ነው ያልከኝ። አዎ እንትኖቹን ይሄ ማለት ሁለቱ ያገናኛቸው ነገር ያልከኝ ንቅሳት፣ የተነቀሱ እጃቸው ላይም አንገታቸው ላይም የሆነ ቦታ ላይ የሚነቀሱ ደብተራዎች አሉ፣ መርጌቶች። እና በቤተክርስቲያን ንቅሳት እንደማይፈቀድ ይታወቃል። ሰባኪያን አትነቀሱ ይላሉ። ግን አንዳንድ መርጌታ ደግሞ ተነቅሰው እጃቸው ላይም ምናምን ተነቅሰው እናያቸዋለን። ምንድን ነው ይሄ ነገር? አሁን አብዛኛው የሚገርም ነገር ይቺ ራሄሎ የምትባለው መንፈስ ነው። የሴት ዛር አይነጥላ ማለት ነው። አይነጥላ በተለይ ራሄሎ ያለችባቸው ንቅሳት ያበዛሉ። ለምን መሰለህ? ዝሙት፣ የዝሙት መንፈስ ነው። የዝሙት መንፈስ ደግሞ እሷ ደግሞ ሴት ነች። መንፈሱ ለክ የሴት ባህሪን ይዛርል የምትጫወተው ሰው ላይ ወንዱ ላይ ወንዛ ቆሞት ላይ ወይም እዛ እንትን ላይ ደንተራ ላይ ይዛን በዛን ሰዓት የምታሳየው ምልክቶች አሉ። ለምሳሌ እሷ መኖሯን ለማሳወቅ ሰዎቹ እነሱ ልክ እንደ ጠቋር አይነት ባህሪ ይዙና፣ ነገር ግን አብዛኝ በዝሙት ይወርቃሉ። በዝሙት እነሱ ደግሞ ይገርምሃል እየሰማሁ ነው ነው በዝሙት ይወርቃሉ። በዝሙት ሲወርቁ ደግሞ እሷ ችግር የለባት አሁን ለትቃ ሲሏት ነው የማሰማው፣ የሚገርም ነገር ባሄሉ ለትዳር ሲሉ ጭራሽ አታካትላቸውም። ለዝሙት ለተለያዩ ነገሮች ሲሆን ችግር የለም። እና ሴታዊ ባህሪ ራስን አይታቸውና አንዳንድ ካምሽ ሙልጭ አረጉና ጨማቸውን ጽድት ብለው በቃ እያንዳንዱ አቆሻሽ እንዲነካቸው ይፈልጉ፣ እንደዛ ተመስሎ ይሄዳል። ይሄንን የሚያደርጉት እሷ እቺ ራይሎ ስትኖር እንደዛ እና ንቅሳት ትወዳለች። ንቅሳት የምትወደው የዝሙት መንፈስ ስለሆነች ነው። ሷ የዝሙት መንፈስ እቺ የምታረክስ ስለሆነች ማለት ነው። እና እሷ ከተቀመጠችባቸው ደብተራዎች ላይ ንቅሳት ታበዛለች። እጃቸው ላይ የሚያደርጓሉ መስቀል፣ እንትናቸው ላይ ቅንጣቸው አካባቢ ላይ ደግሞ እንትን ይሏሉ፣ ይወቀሯሉ። ይሄ ቅንጣቸው አካባቢ ይ ከግራም ከቀኝ ማድርገ ሆነ ውስጥ ጸጉራቸው ውስጥ እንሰው እንዲያያቸው እንዲያዩ በሚል ማለት እና ጭንቅላታቸው ላይ የምት የሚያደርጉት ምንድ ስ ጭንቅላት ላይ የምትቀመጡ መንፈሷ ከዛ በኋላ ከተቀመጠች በኋላ በቀኑ እሷ አላት የምትመራቸው የሚገርም ነገር ማለት ነው። በደንብ የሚዋረሷት ይቺን መንፈስ ለሚስትነትም ለዝሙትም የሚዋረሷት እንዳሉ ነው የምረዳው። ሆን ብለው በተፈጥሮ ጃንደረባ የሆኑ ስልብ የሆኑ ሰዎች እንደ ማንኛውም ሰው ስሜት አላቸው። አካላቸውን የጎደለው እንጂ ወይም ብልታቸውን የጎደለው እንጂ ስሜት አላቸው እና ሰው ሲያማክሩ ደብተራ ሲያማክሩ ታዲያ ምን ችግር አለው እኮ የሰው ሚስት ባታገኝም ሌላ እኮ ግን ደግሞ የምታጫውታለች ተብሎ በጥበብ ምናምን ያዋርሷቸዋል። የሚገርም።